በዚህ መሃል አንቺ ከሌላ ሰው ጋር ሆነሽ አልፈልግም። ስለዚህ አብረሽ እንድትሆኝ ይፈልጋለሁ። እየጠየቅሽ ያለው ነገር ያልገባኝ ከሁለታችሁ ነው እሱን ብቻ

ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽሞ እንደኔ ተላላ የቲኖ መስሎሻል። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁ። የሁል ጊዜም እንግዲህ ሜሪ ከጎኔ ነች እና ከሜሪ ጋር ነው ዛሬም የመጣሁትኝ። ዛሬ የመጣሁበት ዋነኛው ነገር ምንድን ነው፣ ጽጌ ትላንትና ነገሮች እንዲያበቁ ብላ ብላለች። አይተሽዋል። አንተ መሆን ያለብህ ከየብሱን ጋር ነው የልጅ አባትና እና ከእሷ ጋር እኔ ከህይወት መውጣት አለብኝ ብላለች። ያው ብላለች ነው። እንዴት ናችሁ የዳኒ ፋሚሊዎች ሰላም ናቸው? አለን አለን አለን። አዎ ቪዲዮ ነው ያው አብረንም ስለነበረ በአካልም ቁጭ ብለን አውርተናል። በእርግጥ እንደዛ ብላለች። እንደዚህ አይነት ስሜት እየተሰማት ነው ያለው ግን ያው እሷ ትክክል ነኝ ብላ ስላሰበች ነው ማለት። አሁን በጽግሻም በኩል ስታስበው ይሄ ሴትነት መንፈሱ እንጂ የጥላቻ ነገር አላይባትም። አንተ ጋር ፍቅር ባይኖራት ጽጌ እንደዛ ልትሆን አትችልም። ለአንተ ኦፍኮርስ ፍቅር አላት፣ ግን የኢፍሱን ነገር በጣም ከብዷታል። እኔ ግን ትንሽ በቃ እንትን እያደረገኝ ያለው የኢፍሱን ነገር ትንሽ ግራ እያጋባኝ ነው ማለት። ኢፍሱን መጀመሪያ ሳቃት እኔ በጣም የሆነ በቃ የለም የሆነ በጣም የምሳሳላት እኔ ጽጌን ነው ከኤፍሱን በፊት ጽጌን ነው ማውቀው። ግን እኔ ሳይድ ለእሷ ሁሉ ነበርኩኝ፣ ታውቃለህ። እና ይሁን አሮን ወይ የእርግዝ ነው ይሄ ሆርሞን ቼንጅ የሚባል ነገር አለ። እሱ ይሆነ ይሁን ቢጸባ ባንድ ተቀይሮ ጽጌ በጥሩ እንኳን ያወራቻት በተመለስላት መልስ አሪፍ አልነበረም። ማለት የሚያናድድ ይሄ አንቅረ በቃ ወይ ሂድልኝ ምናምን ብላ እንድትሄድ ምናምን ነው የሚያረግ ንግግር ነበር የምትናገረው። ምናምን እንዳልከው ደግሞ አንተ የሁለቱም ሆናችሁ እንዳንሻይ እውነት ለመነጋገር መምረጥ ትክክል ነው። ስትመርጥ ግን ልብህ የፈቀደውን ነገ የማትጸጸትበትን ነገ በህይወትህ እንዲ በቃ እንዲ ያርግ ቢሆን ኖሮ ምናምን የሚለው መንፈስ ከአይምሮ መውጣት አለበት። እሱ እሱን ነገር ተረዳሃኝ አደለ ዳን። ከኔ ጋና የወልሽ ሜሪዬ ዝም ያልኩት ለምንድን ነው? አሁን ላይ ነገሮች ማለት ነው በጣም ከባድ ናቸው ለእኔ። የገባሽ አደለ ኤፍሶንን አፍቅሪያት ወይ ወደጃ። ተረዳሽኝ አደለ ኦልሬዲ፣ ኤፍሱን የልጅ እናት ነች። ስለዚህ የልጅ እናት ነች ሜሪ፣ ምንም ላደርገው አልችልም። ልክጅውም ልለውጥ የምችል ነገር አይደለም። ቀይረው ለውጠው አይደለም እያልኩ ያለሁት ኤፍሱን የድሮ ናት፣ ኤክስ ናት። አሁን ላይ ግን ማፍቀር የምችሉ አንተ ሰው ነው። ኤፍሱን እናፍቅራት እያልኩህ አይደለም። ስናወራ በቃ ማለት ጽጌ በፈጠረችው ነገር መስሎኝ እዛ ቦታ ላይ ሄጄ ያ ነገር ሀፕ አደረጋ ያስኬድ ያስማማኛል። አዎ እኮ አሉዳትም እኮ ያ እኮ ሀፕን ያደረገው አለ ብዙ ድረስ ነገር ግን እነዚህ ያደረገቻቸው ነገሮች ፍቅር ኖሮኝ አይደለም ማደርገው፣ ምን ስላለበት ነው ያደረኩት ሁሉ ነገር። እኔ ልቤ ጽጌ ነው የሚያፈቅረው፣ ላፈቅርም ምችለው አንግሰው ነው። ስለዚህ እኔ አሁን ይኸውልሽ፣ ዛሬ ሜሪ እንድናወራና የጠሮሽ አንደኛ አንድ ነገር ምንድነው እኔ ጽጌን መጥቷል አልችልም፣ ኤፍሱንን መጥቷል አልችልም ማለት ነው። ስለዚህ ጽጌም እንዴት ብዙ ላይ ተጫወትክ ነው ማለት ነው እንደዚያ ከሆነ አይደለም አብሮኝ እንዲሁ ነው የሚፈለገው ሁለቱም እኔ ማጣት አይፈልጉም እኔም እነሱ ማጣት አይፈልግም ማለት እንዴ እየቀለድክ ነው ራ የውነት ነው እንዴ ስፔሻሊ ከጽጌ ጋር እንዳታነካካኝ በዚህ ጉዳይ እኔ የለሁበትም እንዴት ነው የምታስበው ሁለቱም አብረውኝ ኑሮ ማለት ነው እንዴ ኤፍሱ ላይ የልጅ እናት ነች ከፈለገች ልጅ ልጁን ከወለደች በኋላ በቃ ካንተ ጋር ምርጫ አይደለም ካለች የፈለገችውን ትወስድ አሁን ላይ ግን እሷን መተው ነው ያሉስንም ጽጌንም መተው ውሳኔ ሊሆን አይችልም ስለዚህ ጽጌ ኤፍሶንም አብሮ እንዲሆን ይፈልጋል። ሲጀመር ዳን ይሄ በዓለም ላይ ተሰምቶ አይታወቅም እንዴ! አንድ ነገር ንገር። ጽጌና ፈቅራት አለው። እኔ እንደሚገባ ጽጌና ፈቅራት አለው። ጽጌ ጋር መኖር እፈልጋለሁ። ኤፍሱንም ግን ልጁን እቀበላለሁ። አባትነቱን ያስኬደኛል። ሁለቱም አብረውኝ ይሁኑ። ምን ማለት ነው? አሁን ላይ ኤፍሱን መቶ አልችልም። ስለዚህ ግዴታ አብረው ነው መሆን ያለባቸው፣ አብረን ነው ልንሆን የምንችለው። ዳኒ የሼር የሚደረግ ነገር አታውቅም መሰለኝ። እንዴ ሼር ምታረጋቸው ነገር ምንም ብታመጪ ምንም ብትይም፣ በመጀመሪያ ደረጃ እንደዚህ አይነት ሀሳብ ቢኖር ዓላማህ እንደዚህ ቢሆን ኖሮ ያን ሁሉ ነገር ለምኜ ነው ጽጌ እንድትመጣ አላደርጋትም ነበር። ዛሬ እኮ መምጣት አሎ ግን ነው በጣም ነው በቃ ነው ለመፍረድ ይቀለለሽ እኔ ነው በጣም ነው የማፈቅረው ጽጌ። ይመቷል ይችላል። እሷም በጣም ነው የምታፈቅረው። ቴንክ ዩ ልጅ ነገር ያግባባ። በመጀመሪያ ልጅ እግዚአብሔር፣ እንደዚህ ሲቀጥል ምን ማድረግ እንዳለበት ሳላት ኩሙዋል። በምንም ሌላ ነገር ሲጀመር ማለት ነው ጽጌ ጋር ፍቅር ያለ ከጽጌ ጋር መኖር ትችላለህ። የኤፍሱን ልጅ ደግሞ አምነህ መቀበል አለብህ። ኤፍሱንም በዚህ ሰዓት ላይ ብትተዋት ኤፍሱን ህይወት ላይ ያለች ጽጌ ያንተ ህይወት ላይ አትመጣም። እርግዝ እኔ የሆነ ነገር ባደርግ ወይ ደግሞ እሷን ብትተዋት፣ እሷን እንዳልመረጥኳት ብታስብ ከዚህ በላይ ትጎዳለች። ስለዚህ ያለኝ ከጎኔ ከራቀሽ

እግዚአብሔርን! እንዴ! እንደዚህ አይነት አስተሳሰብ ካለህማ፣ ወይኔ ጉዴ መጣች። እሽ፣ ምንም ወሬውን አትጀምረው፣ በቃ ሌላ ወሬ እናውራ። እንደዚህ ነው ነው። አምሮባታል። አይ

የነበርኩበትን ስሜት ያውቃለሁ ይሄን ደግሞ ልትረዳ ይገባል ችግር የለም ችግር የለም ጽግሻዬ እንግዲህ ዛሬ እኔ በጣም እንድትመጪ የፈለኩት አንቺ እና ዳኒ በግልጽ መወያየት አለባችሁ ማብራት አለባችሁ ሁሌ መሀላችሁ ሰው እየገባ መሀላችሁ ነገር እየተፈጠረ ችግር መፈጠር የለበትም ከዚህ በኋላ ስለዚህ እርግጠኛ ሆኜ የምነግርሽ ዳኒ ያለ አንቺ ሰው አይሆንም በአጭር አማርኛ ምንም አዲስ ነገር አይደለም ሆስፒታል አይተሽዋል። በቃ እንግዲህ ቪዲዮ ምስክር ነው። እኔ ደግሞ ይህን ወሬ ልናውራ ከሆነ ባላውራ ደስ ይለኛል። ምክንያቱም አንዳንድ ጥያቄዎች መልስ አይኖራቸውም። እኔ አሁን እንደዚህ ነው ላላችሁ ወይም ደግሞ ለተናገራችሁ እና ለጠየቃችሁን ጥያቄ በሙሉ መልስ መስጠት አልችልም። ምክንያቱም ባለፈውም ገልጫዋለሁ። ገብቻ እኔና ዳ እንዋዳለን ማለት እስከ መጨረሻ አብረን እንቀጥላለን። የተዋደደ ሰው እስከ መጨረሻ አብረ ያገልጠ ልብሽን አዳምጪ። ልብሽ ምን ይሻል ማዳመጥ ትፈልግም ልብ

ከዚህ በፊት ደጋግሜ እነግርሻለሁ፣ ከአንድም ሁለት ሶስት፣ እድሜ ልኬን ማለት ይችላል። ከተዋወቅን ጀምሮ ማፈቅሩ አንቺን ነው፣ መወዱ አንቺን ነው። አንቺን አጥቼ መኖር አልችልም። ያለ አንቺ ሰከንድ መቆየት አልችልም። ተረዳሽኝ? ስለዚህ በቃ ከጎኔ እንድትሆኝ ከአጠገቤ እንድትሆኝ እፈልጋለሁ። ዋናው ነገር ዛሬ የፈለኩሽ ከላዚህ በኋላ ለሰከንድ ምትርቅ ስላለው ሳይሆን ጽግሻ አብራቱ ማውራት ትችላላችሁ።

ኔ ለምን እንደምትበሳጩ ካስከፈም፣ አዲስ ባህሪ ነው ይሄ እያየሁበት ያለሁት። ምን ሆነህ ነው? እንዴት ልናወራ መስሎኝ የተገናኘ ነው። አንዱ አንዱ ላይ እኮ ሊበሳጭ አይደለም። ይኸውልሽ ሜሪ ሜሪ፣ አንቺ ምን ማለት እንደፈለግሽ ስለገባኝ ነው የተናደዱት። ገባሽ አይደለም? ማለት የፈለግሽው ነገር ገብቶኛል። ምን ለመናገር እኔ እደብረኛለሁ። ከዚህ በፊት እኮ እንደዚህ አትይም ነበር። አሁን ጸጌ ማውራት ሲጀምር ኤፍሱንስ እንዴ እሷም እኮ ሄደችበት ምክንያት ኤፍሱን ስለሆነች ነው። ዛሬ እንደዛ አንደዛ ብለ ስታመጣ ቅድም ነገር ያለው እሷ ሳትኖር ለምን ምንድነው ለሷ ምታስ ፊኒሺንጉ ምንድነው እስቲ ንገረኝ። ኤፍሱንም አለች ጽጌም አለች። ባንተ ህይወት መምረጥ እኔ ምንም ማድረግ አልችልም። ገባሽ አይደለ። ማድረግ ትችላለህ ብዙ ነገር ማድረግ ትችላለህ። ይሄ ከእኔ ሀሳብ ውጭ ነው። እግዚአብሔርን ጽብ እግዚአብሔር እኔ እዚህ ጋር መጥቼ ነው ይሄን ሀሳብ የሰማሁት። በቃ እኔ አጣችሽ ማኖር አልችልም። ስለዚህ እኔ ውሸት አይደለም። እግዚአብሔርን እዚህ ጋር መጥቼ ነው የሰማሁት። ባልጠራሁሽ ሁላ እስከምን እስከመጥራቴ እስከምትጸጸት ድረስ

ነው ህይወት ትልቅ አጣብቁኝ ስለታኛለች አሁን ላይ በእኔ ልክ የተጨነቀ በእኔ ልክ ነገሮች የከበዱት ሰው ይኖራል ብዬ አላስብም። እኔ ያለውበት ነገር በጣም ከባድ ነው። ምን መሰለኝ፣ ኤፍሱን ልዋሸሽ አልችልም ልደብቅሽ አልችልም። ኤፍሱን ልደብቅሽ አልችልም ልዋሸሽ አልችልም። በቃ ይሄንን ነገር በቃ ምንም አድርጌ ልሸፍነው ላጠፉ የሚችለው ነገር አለ። ጽጌም በጣም ነው የማፈቅራት። ጽጌም በጣም ነው የማፈቅራት። ላጣት አልፈልግም መኖር ካለብኝ ወይም ደግሞ ህይወት አስደሳች ሆኖ እኔ መቀጠል ካለብኝ ጸጌ ታጠጋ ነገር ሌላው ደግሞ ጽግሻ ልገባኝ ይ እንዳልኩሽ ነው። ለጽጌ ያለኝ ነገር ይሄ ነው። ህይወትንም ኑሮንም መንገድ ኤቭት ነገርም ሳስብ ጽጌ ነው ማስበ ከጎኔ እንድትሆን እንፈልጋለን። ያ ማለት ጽግሻ ኤፍሱን ከኔ ጋር እንድትሆን አልፈልግም ማለት አለ ኤፍሱን በጣም ጥሩ ለእኔ መታሰበልኝ ከምንም በላይ ደግሞ ማለት ነው። ኤፍሱን ዛሬ ላይ የልጅ እናት ነች። ስለዚህ ከኤፍሱን ጋር መሆን አልፈልግም ማለት ነው። ኤፍሱን የልጅ እናት ነች። ኤፍሱን የልጅ እናት ነች። ኤፍሱንም መቶ አልችልም። ስለዚህ አሁን ያለሁበት አጣብቂኝ የተነሳ። ተነሳ ሁለታችሁ ነው መቶ አልችልም። ምያም ስማ፣ ቆይ፣ ንቀስ ነው፣ በጣም ንቀስ ነው። እሷ ጋር ልጅ ስላለ ልጅህ አችልም እኔ ጋር ለመፍቅር ስላለ በጣም ራስ ወዳድ በጣም ባለጌ ነህ። እኔ አልገባኝም፣ አስረዳኝ ንቀስ

በዚህ መሀል አንቺ ከሌላ ሰው ጋር ሆነሽ ሆይ አልፈልግም። ስለዚህ አብረሽ እንድትሆኝ ይፈልጋለሁ። ስለዚህ ሰማባ ከኔ ማብረክ እንደሆነ ምን ችግር ነገር ነው፣ ነገር አንድ ላይ ነው።

ስሙኝ አንድ አንድ ጊዜ ከቻላችሁ ተረጋግታችሁ አዳምጡ። ኤፕሱን ልጄን ይዛለች። እኔ ህይወቴንም ያሳዝናሉ። ችግሩ ዳኒ ግን ጤነኛ ነው አይደለም። እንዴት ስለ ራስ ብቻ ነው ያለው? አንቺ ምን ጽጌ ነው ያልገባኝ? ቢያስ ሁለታችሁም ታፈቅሩኛላችሁ አይደለ? ቆይ ስሚኝ፣ ታፈቅሪሽ? አዎ፣ ታፈቅሩኛለሽ። ስለዚህ ያኔ አብረን መሆን አለብኝ ማለት እኮ እኔ እናንተ በጣም ጥሩ ነገር ሲያጋጥመ ነው መስዋዕትነት ብትከፍይ፣ ምንድን ነው ችግሩ ጽጌ? ነው ለማፈቀር በዚህ ልክ መስዋዕትነት ምንድን ነው? እኔ መኖር አለብኝ እኮ

ዳኒ ምንም ልልህ አልችልም። ይሄ በጣም ከንቀትም በላይ ከንቀት ያለፈ ነገር። ለእኛ አይገባንም ይሄ ነገር። ጭራሽ አታፈቅሪኝም ብቻ እኮ ከሆነ ምን አለ? ምን ችግር አለ?

ለዚህ ነው አምጪና ዙር እኮ ነው አይነ ነው ሌላ ምንም አይደለም። እንዴ እኔ እንደዛ አላልኩም። አይደለም ለምንም ለሆን ነው

ሰሚኝ፣ ፀጌ ቆይ፣ በቃ ሰሚኝ። አይተዋል አረግሽኝ ዘመድ አዛጣሽኝ አላሳዝንሽም ወይ? ማረፊያ እንደሌለው ተንሳፋፊ አረግሽኝ አላሳዝንሽም ወይ? ግፍን ደዋልሽ።